ብዙ ጣጣ በውስጡ አለበት። ይሄንን በማስተዋል ማየት መፍታት ከሁላችን ይጠበቃል። እያስባሉ እዚሁ ጋር አሲዳማ አፈር በሚመለከት ክሩብ ፕሬዝዳንቱ በንግግራቸው አንኳር አንኳር ጉዳይ ስላነሱ አንዳንዱ ጉዳይ በእኛ እቅድ ውስጥ ያለ ቢሆንም ሁሉም ጉዳይ በንግግር መዳሰስ ያውን ለመጣቆት ያስቸግራል። በዚያ ምክንያት ያልተካተተ ቢሆንም ጉዳዩ ግን ይታወቃል፣ የተሰራበት ይገኛል። 7 ሚሊዮን ሄክታር ገደማ አሲዳማ አፈር አለ ኖራ ማምረት ይጀምረናል። እያከምን እነዚህን መሬቶች ወደ ምርት እንቀይራቸዋለን። ኢኮኖሚ አካባቢ ያለው ነገር ሲጠቃለል ኢትዮጵያ አሁን ዘመን መጥቶላታል፣ ሰማይ ተከፍቶላታል፣ በርናስኮ ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው።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 እና መምህሩ ምን አለው? ብዙዎቹን አትችሉም ብለን ህልማቸውን ሰርቀን ሽባ አድርገን አስቀርተናቸዋል። አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይኸው ዛሬ የጎበኛ ነው አለው ይባላል። እኛ ህልማችን አናሰርቅም። የፈለገ ሰው ኤፌስት፣ የፈለገ ሰው ኤፌስት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 መሄድ እፈልጋለሁ። በቃኝ፣ እዚህ ከአንተ ጋር መጎለት፣ ያማረኝ ነገር አለ ካልተጓዝ ይለዋል። ጣናን በሰከነ መንገድ ተው ወንድም፣ አለም ተው፣ እዚው እናስፋፋ፣ በጋራ እንኖር፣ ምድሩ ይበቃናል። የሌሎችን የባዳ ምክር ሰምተህ መጓዝ አያዋጣህም፣ ይቅርብህ ይለዋል። አንዴ አሻፈረኝ ብሏል፣ አባይ ምክር አልተቀበለም።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 በየመሃሉም እኮ ከአባይ አንዳንዶቹ ሁለት ሶስቱ ሲመጡ ተቀብያ አቀፍኩ። እናንተ እንዝናና ብትሉኝ በጀልባ እየሄዳችሁ ብኝ ነው፣ እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ፣ እንረስ ብትሉም እያረሳችሁ ብኝ ነው። እኔ እናንተን ሀብት ጠብቄ ታዘዥ፣ ከነ ክብሬ ያለው ከእናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታችሁ የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ? አላቸው ይባላል። አመሰግናለሁ። የጤና ረፍት አርገን እንመለሳለን።